ኧረ፣ በሞቴ አንቡ፣ በሞቴ አንቡ። እስኪ እስኪ አስቡ እስኪ አስቡ። እውነቴን ነው፣ ባለፈው የዛሬ ዓመት የግብፅ ገዳማትን ለመሳለም ግብፅ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ፣ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለኝ ታውቃላችሁ? መጽሐፍ ረስታል አባ ወይም ሚስተርም አላለም፣ ዝም ብሎ ምን ሲሰጠኝ ምን ብሎ መሰላይ የሰጠኝ ብሎ ነው የሰጠኝ። አይገርማችሁ እኔ በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ብሎ እንዴት ነው እዚህ አካባቢ ብሎን የለም ለምን እንደ ብሎኝ ነው የሄደ ማለት። ስለዚህ እንደው እስኪ አንዴ እንዲበሉ በሉ እንደዚህ እስኪ እንደው ባካችሁ ፕሊስ ነው የሚባለው። አስቡ እስቲ እንደው አስቡ እውነቴ አስቡ፣ ትናንትን፣ ነገን፣ የዘላለም ህይወትን፣ ፍርድን፣ አሁን ያለንበትን፣ ሀገራችንን፣ ቤተክርስቲያናችንን እስቲ አስቡ እውነቴን። ዓፄ ኃይለ ሥላሴ አዲስ አበባ አንድ ትምህርት ቤት ሰኔ ላይ ትምህርት ሲዘጋም ይባላል አይደለ? እዚያ የወላጅ በዓልም ይባላል። እዚያ መዝጊያው ላይ ተገኝተው መዝጊያ ንግግሩን ያደረጉት እሳቸው ናቸው። እና ለተማሪዎች ልጆች የመማር ውጤቱ ማሰብ ነው እና እንድታስቡ እለምናችኋለሁ ነበር ያሉ። አሁን ሰው ዲግሪ ይዞ ማያስብ፣ ማስተርስ ይዞ ማያስብ፣ ፒኤችዲ ይዞ ማያስብ፣ እንዲሁ ምንድን ነው ሰው? ምንድን ነው አሳቢ እኮ ነው። እስኪ አስቡ፣ በሞት ያስቡ። ቢሮ ኮቁልፍ ይዞ ማለት አይደለም እኮ ማሰብ ነው፣ እንደዚያ ሰውዬ እንዳለው ማለት ነው። እስኪ አስቡ ምንድን ነው ያልኳችሁ። አንድ ጊዜ እንዶ ፈላስፎች እራሱ እንኳን ያስባሉ እንኳን ክርስቲያን ብረተው ሶቅራጥስ አንድ ቀን ሰው አዳዲስ ነገር እየሄደ የሚሰማበት አደባባይ አለ። ፈላስፎች እየሄዱ የሚፈላሰ አዲስ ነገር የሚናገሩበት እዚያ ቁጭ አለ። ሰው ሁሉ ሶቅራጥስ አዲስ ነገር ይናገራል እያለ ቁጭ ብሎ ቢጠብቅ ቢጠብቅ፣ ጉጭ እንደ ጣዖት ቁጭ ብሎ ዝም አለ። እስከ ምሳ ሳትጠበቁት ዝም፣ እስከ ሰባት ሳትጠበቁት ዝም። ምሳ በልተህ እንምጣ ብለው ምሳ በልተው ሲመጡ ዝም። እስከ እራት ጠበቁት ዝም። አንዳንዶቹ አይ በቃ በቃ እንሂድ እንግዲህ ብሎ ሄዱ። ሌሎቹ ግን ማለዳ እስኪ አብረህ ነው እንደር ብሎ አደሩ። ጠዋት ሲነጋ አለ ምን ሆነ ነው አሉት። እያሰብኩ ስንት ሰዓት ማለት ነው? ስንት ሰዓት ነው? አስተምሯል አላስተማረም? አሁን ንገረኝ። አስተምሯል አላስተማረም? አስተምሯል ይኸው። ብዙ ከመለፍለፍ አስቡ። እስኪ ነው እስኪ ቁጭ ብላችሁ አስቡ። ተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተ እንዲያው አስቡ እስኪ ነገ ምን እንደምንሆንም አስቡ። በዚህ አካሄድ እንደው መጨረሻ የምንሆናል ብላችሁም አስቡ። ኧረ በሞቴ ያስቡ እና አስብ እግዚአብሔር ማሰብ ያሁን ይስጠን። ማሰብ ሰውን ሰው ያሰኘዋል። በእውነቱ ማለት ሰውን ሰው ያደረገው ማሰቡ ነው። እና እግዚአብሔርን የምንመስልበት እሱ ነው። አስበን ፈጣሪ እንድንሆን ነው። ሌላስ ነጻ ፍጡራን እንድንሆን አድርጎናል። እግዚአብሔር እግዚአብሔር ነፃነት አለው። እስኪ ነፃ ፍጡራን በሉ። እዚህ አይነት ምን መስልበት አንዱ መልካችን ነፃነታችን ነው። ነፃነት እስኪ ነፃነት በሉ ነፃነት እዚህ በዓለም ላይ ተማርን የሚሉት ማለት ይቅር በሉ የተማሩ ሰዎች የተማር መመጻደቅ እንዳይሆን ይቅር በሉ። እኔ ትምህርት አልንክም ማምላክን ተውት። እንደው ሁሉም ነገር ትምህርት ነው ዞሮ ዞሮ ትምህርት ነው ትምህርት ነው እና የተማሩ ሰዎች በዚህ ዓለም የተማሩ ሰዎች ምን ይላሉ መሰላችሁ? ነፃነት ሶስት ነው አሉ። ይቅርታ በመጠየቅ የፈረንጅ ቃል እናገራለሁ እና ሶስቱ ምንድን ናቸው? ፍሪ ፍሮም፣ ፍሪ ቱ እና ፍሪ ቱ ቢ ይባላሉ። እስኪ በሏቸው? ንቃችሁት ነው አደለ? በሉት። አያዟችሁ ሊቅ ናችሁ። እሺ በሉ። ዝም ብላችሁ በሉት። ፍሪ ፍሮም በሉ። ፍሪ ቱ እና ፍሪ ቱ ቢ እና የዚህ አለም ሰዎች ነው እንደዛ የሚሉት። ፍሪፍሮም ማለት ከአንድ ነገር ነፃ መሆን መላቀቅ፣ እስኪ መላቀቅ በሉኝ፣ መላቀቅ፣ ማንም እንዳይገዛህ መሆን ማለት፣ የማንም ባሪያ አለመሆን፣ በራስህ መቆም ማለት ነው። እሱ ሰውን ሰው ያሰኘው ነው፣ ፍሪፍሮም ማለት ነው። ስለዚህ ነፃ መውጣት አለብን፣ ከራሳችን ጀምሮ ነፃ መውጣት አለብን። ስልካችሁን ያዝባችኋል። የሰው ልጅ ወሬ ሲያወራ ቆይቶ ጓደኞቹ እንደወጡ መጀመሪያ የሚያደርገው ምንድን ነው? ስልኩን ከኪሱ ማውጣት ነው። ባሪያ መሆኑን የምታዩት በዚህ ነው። ሰው የስልኩ ባሪያ ነው፣ አሁን ከራሱ ነፃ መውጣት አልቻለም። ከራስ የራስን ጭምር ባሪያ ለመሆን ቅዱስ ጳውሎስ ምንድን ነው ያለው? በዋጋ ተገዝታችኋልና የራሳችሁ አይደላችሁም የሰው ባሪያ ማትሆኑ ብሏል። መጀመሪያ ከራስ ባርነት መውጣት፣ ከራስ የምቾት ቀጠና ወጥቶ ማሰብ መቻል፣ ከራስ ቅርፍት መውጣት እንደ እግዚአብሔር ማሰብ መቻል፣ አሁን ኢጎ የሚባለውን ነገር ይህን ራስ ወዳድነትን ሰብሮ መውጣት፣ እሱ ነው ነፃነት ማለት እሱ ነው። ከኃጢአት ተናዘዙ፣ አትዘሙቱ፣ አትትፈኑ እንደ እንደ የሚባለው ምን የዚያ ነገር ባሪ አትሆኑ፣ እናንተ ነፃ ፍጡራን ናችሁ። እግዚአብሔር ማንንም እንደማይገዛው አጋዚ እንደሆነ እናንተም አጋዛያን ናችሁ፣ ንጹዎች ናችሁ የማንም ባሪያ መሆን ያለባቸውም ነው። አሁን ከዛሬ ጀምሮ ማሰብ ያለብን ምንድን ነው? እኔ እግዚአብሔርን የምመስል ፍጡር ነኝ። እግዚአብሔርን የምመስለው አንዱ ደግሞ በምንድን ነው? በነፃነቴ ነው። ስለዚህ የራሴ እንኳን ባሪያ መሆን የለብኝም። ከራሴ ራሱ ነፃ መውጣት አለብኝ፣ ዛሬ ብለን ማሰብ አለብን። ፍሪቱ ማለት ደግሞ ምን የማድረግ ነው? የማድረግ ነፃነት ነው። የማድረግ ነፃነት። የማድረግ ዘንድ ኃጢአት እንድትሰራ ነጻነት ሰጥቷል። ጽድቅ እንድትሰራ ነፃነት ሰጥቷል። ፍሪ ዊል የምትባለው ነፃ ፈቃድ የምትባለው እሷ ናት። ማንም ሳያስቸግር ጽድቅንም ኃጢአትም እንድትሰራ ፈቅዶልሃል እግዚአብሔር። ይሄ እግዚአብሔር የሰጠን ነፃነት ነው። አሁን ብድግ ብላችሁ ምንድን ነው ምን ይደረግ ሰይጣን እኮ ነው እንላለን። በፍጹም እስኪ አንድ ጥያቄ ልጠይቃችሁ። አሁን ምን የመሰለ የስጋ ወጥ ፈልጉ እስኪ አንድ ወጣ አይነት ጥሩ

ማጓጓት ነው የሰሩት። እየሰማችሁ ነው። የሰውየው ንስት ተቀባብታ ምናምን ስትሄድ ይደህ ለቀም ማድረግ እንዴት ሲባል እንደምን፣ ማን ተቀቢ ብሏታል ነው አይባልም። ይሄ ማጓጓት ነው። ፍላጎትን ነው እንጂ የሚቀሰቅሰው ሰይጣን እጅን ይዞ ኃጢያት ውስጥ የከተተው ሰው የለም። ወደን ለምደን ነው የምንሰራው። ኃጢያት ያለ መስራት ነጻነት አለ። ፍላጎት ነው የሚገዛ። ፍላጎትህን መግዛት ትችላለህ። መግዛት የምትችለው በፈራህ ጊዜ ስለማታደርገው ምልክቱ እሱ ነው። ስትፈራ አታደርገውም። ሰው ደረሰብኝ ስትል አታደርገውም። ስለዚህ አንድን ነገር የማድረግ ነጻነት ሰጥቶናል። ክይልም ጭምር አይሰጠን። ፍሪ ቱ ቢ የመሆን ነጻነት ሰጥቶናል እግዚአብሔር። ምን የመሆን ነጻነት? መላክ የመሆን ነጻነት፣ እሱን የመምሰል ነጻነት፣ ገዢ የመሆን ነጻነት በመንግስተ ሰማያት ንጉስ የመሆን ነጻነት ክርስቶሳዊ የመሆን ነጻነት ሰጥቶናል እግዚአብሔር ሊቅ የመሆን ነጻነት ሰጥቶናል። ቅዱስ የመሆን ነጻነት ሰጥቶናል። ሁሉን የምንመረምርበት ልብ ያለን ሰዎች የመሆን ነጻነት ሰጥቶናል። እኛ የክርስቶስ ልብ አለን ብሎ ቅዱስ ጳውሎስ እንደተናገረ እኛ የክርስቶስ ልብ አለን ያለውን ቅዱስ ዮሐንስ አፈወርቅ ደግሞ ቆሮንቶስን በተረጎምበት በሰባተኛው ድርሳን ሲናገር ነው የሚናገረው እኛ የፓይታጎሮስ ልብ አይደለም ያለን የሶቅራትስ ወይም የአርስቶትል አይደለም ልብ ያለን እኛ የአምላክ ልብ ያለን እግዚአብሔር በሚያስብበት ልብ የምናስብ ሰዎች ነን። የክርስቶስ ልብ አለን። ያንን የመሆን ነፃነት ለኛ ተሰጥቶናል። ብትችል እንደ ቅድስት ክርስቶስ ሰምራ አጋንንትን ለቀም አድርጎ የመግዛት እንዳቡነ ተክለሃይማኖት በነፋስ ክንፍ የመብረር እንዳቡነ ተክላልፋል ተክላልፋ በመቋሚያ ጭምር እስከማስመስከር አፋውጦት እስከማናገር እንደ አቡነ ሐረድንግል አህያው ሰው የሚሰራውን ስራ እንዲሰራ በማድረግ መስራት ይቻላል። እንደ አቡነ ሂሩተ አምላክ ድንግ ደንጊያውን ጀልባ የማድረግ ተሰጥቶናል። እንደ አቡነ ገብረ መንፈስ ቅዱስ በመብረቅ ተጭኖ የመብረር ተሰጥቶናል። የመሆን ነፃነት ልክ የሌለው ነፃነት ይሰጣል። ልክ የሌለው አጥር የሌለው ነፃነት እግዚአብሔር ሰጥቶናል፣ አጥር የሌለው እሱን የመብላት የመጠጣት ነጻነት ሰጥቶናል። ነገስታት የሚወዱትን ሰው ከሚወዱት እንጀራ ሊያበሉት ይችላል። የገዛ ስጋቸውን የመብላት ነጻነት ይሰጡታል? አይሆንላቸውም፣ አይደረግምም ነገሩ። ክርስቶስ ግን ስጋውን ደሙን የመመገብ ነጻነት ሰጥቶናል። እንደሱ ነጻነት የሰጠን አባት የለም። እንደሱ ነጻነት የሚሰጥ ንጉስ የለም። መብትም ካላችሁት ክርስቶስ የሰጠንን ያህል መብት የሚሰጠን ንጉስ ሊኖርም አይችልም፣ አይኖርም። መብታችን ትጠን ባሪያ የሆን ነው፣ እኛው ብቻ ነን። ይሄን መልክ አጥታ ነው። በጎ የማድረግ ነጻነት ሰጥቶናል። እሱ እስመሶብ ሶበ ይገብር ምግባራ ተሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር። ሰው በጎ ስራን አዘውትሮ በሰራ ጊዜ እግዚአብሔርን ይመስለዋል ይላል ቅዱስ ቄርሎስ። መልካም ስራን የሚሰራ ሰው እግዚአብሔርን ይመስላል። እግዚአብሔርን የምንመስለው መልካም ስራ በመስራት ነው። ሰው አንድ ክፋ ሲሰራ አንድ ጊዜ አንድ ክፋ ሲሰራ አንድ ጊዜ ሰይጣንን ይመስላል፣ ሁለት ሲሰራ ሰይጣንን ይመስላል፣ ሶስት ሲሰራ ሰይጣን ይሆናል። መጨረሻ ላይ ራሱ ሰይጣን ይሆናል። ሰው አንድ መልካም ስራ ሲሰራ እግዚአብሔርን እየመሰለው እየመሰለው እየመሰለው ሲያዘወትረውሳ ፍጹም ቴኦሲስ ወይም ሱታፊ አምላክ የሚባለውን ያገኝና አምሳ ለእግዚአብሔር ይሆናል። ቤተክርስቲያን ከላይ እስከታች ባለ ነው ልጆቿ የንጉሷን መልክ እንድታገኝብን እግዚአብሔር ይፈልገን። ኢትዮጵያ የወረሰው መልካችን ይሄ ነው። እግዚአብሔርን የምንመስልበት መልክ ተሰጥቶናል። ቤተክርስቲያን ዛሬ ከልጆቹ ያጣችው ይሄ ነው። ስለዚህ ወገኖች፣ አባቶች፣ አባታችን እግዚአብሔርን ወደ መስምሰል እንመለስ።